ያው ትናንትና ረከቦት ገዛው ፊንጀሉ የኮየ ነበር። ዝም ብዬ በሰርቪስ እያቀረቡ እንተሚሉት እና በቃ ይሄን ይመስላል። ዳቦም ጋገርኩኝ ው የሚበላ ሰው የለም እንጂ እና ይሄን ይመስላል። አኩላህ እንግዲህ እስቲ እንሻላህ ገና አሁን ቡና ላፈራ ነው ገና ማለት ተወቅጧል ምናምን ጀበና ተጥዷል። እና እንግዲህ እስቲ እንሻላህ ይሄን ይመስላል ዞሮ ዞሮ

ብዬ ዶስ ሊሆን ይችላል እንጂ እንግዲህ አሁን ሁሉ ነገር አለ ትንሽ ይመስለኛል። ትናንትና ዳቦ ጋግራለሁ ብዬ ብዬ ነበር ትንሽ፣ እና አሞኛ በጣም ይዛው አመሰግናለሁ

እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ፣ እኔ ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ኢድ ሙባረክ እያልኩኝ መጣሁኝ ዛሬ ማለት ነው። ሙባረክ አላሁ ተዓላ መልስልሽ። እንደው ምናልባት ሪከርድ ይሄ ኢድ ቪዲዮ የምታዳምጪው ከሆነ እንደው ምናልባት ተደረሰሽ ትንሽ ምክር ለማትሽ ነው። ዛሬ ለአንቺ ቪዲዮ የሰራሁት ማለት ነው። ሀቂቃ ደስ ብሎኛል። ኢድ ሽብርቅልሽ በመዋልሽ ተደስተናል ማለት ነው። ብዛዛ ነው። ምንድን ነው እስቲ ልቋረጥብኝ ይመስለኛል። ትንሽ ልልሽ የፈለግኩት እልጆችሽ ፊት ሆንሽ አታልቅሽ። እህቴ አላሁ ተዓላ አትያሽን ይመልስልሽ። ግን እልጆችሽ ፊት ሆንሽ አታልቅሽ፣ አትተክዥ። የሆነ ጭንቀትሽን፣ ሀሳብሽን ትንሽ ቻል አድርጊ።